አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሟብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋ አልሐምዱልላህ ረብልዓለሚን። ከእናንተ ስጋ እንዴት ነው? ወላችሁ? በኛ ዛሬ እንደዚህ ነበረ። ምሽት በጣም ደስ ስል ነበረ፣ ነፋሱ ምናምን ይመቻል። ኑ አብረን ዘና እንብል፣ መምሻችንን ዘና ፈታልነ። እስኪ ኑ ቶሎ አብረን እናማ እንዲናችሁ ሰላም ነው አልሄለም። በጣም ደስ ይላል መራ በስነፋሱ ያ አላህ በጣም ነው የሚያውለው። በል ቦጋው ፎን እንወስደው፣ ደስ ይላል ቶራቡ የልጆቹን መጫወቻ ምናምን በጣም አሪፍ ነው። ሸዋ ወያች ትራቡ ያረቢ በጣም ነው የሚያምረው ሁሉ ነገር፣ እንሻላ ተባረከለ። ከዚህ ደግሞ የቁጫ ነስኪ ልጃች ልጅ ያለሁ ሰው ሁሌም ትንሽ እንጫወታሉ። ከዛ ትራቡ ጋር ትንሽ እየተጫወቱ ነው። ደግሞ ትንሽ ይጫወቱ እናሳየችኋለን። ምርጥ ምርጥ ቦታ አለ። መሻለ በጣም ነው ደስ የሚለው። ያኔ አሁን ጀወሮ እንዲበቅ ያደረኩ ሰው ኑሮብኝ ነው፣ እንዳይገቡብኝ ብዬ ነው። ጀወሮ እንዲበቅ ያደረኩ ካሜራውን። እሽ እንዳይገቡ። እስኪ ህይወት በጣም ነው የሚያምረው። መሻለ ተባረከል። ያው ጨለማ ስለሆነ ነው። በጣም ደስ ይላል።